ታመዋል። የኦሮሚያ ቱሪዝም ኮሚሽነር ሊኤልት ሌሊሴ የካንሰር ህመምን በጀግንነት እየተጋፈጡ ነው። አዲስ አበባ የኦሮሚያ ቱሪዝም ኮሚሽን መሪና በዓለም አቀፍ ደረጃ ተጽዕኖ ፈጣሪ ከሆኑ ሴቶች መካከል አንዷ የሆኑት ኮሚሽነር ሌሊሴ ጅማ የካንሰር ምርመራ እየተደረገላቸው ኬሞትራፒ ህክምና እየተከታተሉ መሆኑ ተሰማ። ኮሚሽነር ሌሊሴ ይህን አስቸጋሪ እውነት በራሳቸው ማህበራዊ ትስስር ገጽ ላይ የተዋጋው ነው ፋይቲንግ በሚል መልእክት ይፋ አድርጓል። ይህ የድፍረት ቃል ተስፋንና ጽናትን ለአድናቂዎቻቸው አስተላልፈዋል። የኬሞትራፒ ሕክምና ደግሞ ጸጉርን ጨምሮ በሰውነት ላይ ባሉ ጸጉሮች ላይ መርገፍ ሊያስከትል ይችላል። ሆኖም ግን ህዝቡን እያስተላለፈ ያለው መልእክት ፈጣሪ ጨርሶ እንደምራቸውና በሙሉ ጥንነታቸው ወደ ስራ እንደመለሱ ነው። ምክንያቱም በኦሮሞ ባህል ማስተዋወቅ ረገድ ከፍተኛ ሚና ና እጅግ የጎላ ሚና እንደነበራቸው ጀምረም ታሪካቸው እንደሚያስረዳ ነው። ሁኔታዎቹ የሚያሳዩት አጠቃላይ ያን በማስመልከትም ነው ለእናንተ ይችላልቸው መጣው እጅግ አሳዛኝና ያሉበት ሁኔታም በማስመልከትም ነው። እስካሁን ድረስ አብሬያቸው ቆየሁት ሚኪኔን ከሚኪታ ፖረን ፎይ ነን ቻናል ሰብስክራይብ በማድረግ ወቅታዊና ታማኒ መረጃ ገኙ። ሰላም ቆዩልኝ።